ከአላህ ውጭ ላለ አካል ሱጁድ የወረደ ሰው ካፊር ነው። የተወረደነትም አካል ይከፍራል ወዶ ከሆነ። እነዚህ ሰዎች እየተናደዱ መውሊድ እየጨፈሩ ጫት እየበሉ መንዙማ እያሉ እያሉ እያሉ መጡና ሱጁድ በግልጽ በቴሌቪዥናቸው ወጥቶ ለሙስሊሙ ማህበረሰብ ሰው ለሰው እንዲሰግድ እያሳዩ ነው። የተለያዩ ከእስላም ውጭ ያሉ ሰዎች ከሚያስተምሩት ትምህርት ምንም ልዩነት የለውም። ከአላህ ውጭ ያለ አካል ስጁድ ከተወረደ አበቃ የክፍሩን ጥግ ተደርሷል። ታዲያ ይሄ መውሊድ ነው እንዲ በእስላም የተደነገገው ይሄ መውሊድ ነው እንዲ አፍሚያስ ይዘው ታዲያ ስጁድ የሚወረድለት ወይስ የግድ ሰው በአንገቱ ላይ ማሰር አለበት? እንደዛ ከሆነ ተሸውዳቸዋል። ከእስላም ውጭ ሆኖ በአንገታቸው ማሰር የማይፈልጉ ሰዎች አሉ፣ ግን ከአላህ ውጭ ያለ ነገር ያመልካሉ። አረ ከእስላም ውጭ ሆኖ ከክርስትና ማዕከል ሆኖ መሪየም አታማልድም ብሎ የሚከራከሩ ሰዎች አሉ። ለድንጋይ እንዴት እንሰግዳለን የሚሉ ሰዎች አሉ፣ የሚጠይቁ ለእንጨት እንዴት እንሰግዳለን የሚሉ ሰዎች አሉ። ግን በእስላም ስም በግልጽ ወጥቶ ሰውየውን በወንበር አስቀምጦት እንደ አውልት መጥቶ ሲሰገድለት አይቶ ዝም ማለት ከዚህ በላይ የበታችነት አለ? ከዚህ በላይ እስላምን የበታች አድርጎ ከማሳየት እስላምን ከማበላሸት እስላምን ከማፍረስ በላይ ወንጀል አለ? አላህ ለፀሐይም ለጨረቃም እንዳሰግዱላል